በጣም ማፈቅራት መወዳት እንዳትለየኝ ምናፍቅ ባለቤቱ በጣም አሰቃቂ በሆነ ሁኔታ ከአራተኛ ፎቅ ጀሞ ኮንዶሚኒየም ራሷን ወርውራ፣ እድሜ ቢቀጠል እኔ ሰጥቼ ላስቀጥል የምችልበት ፍቅር እንዳለኝ መናገር እፈልጋለሁ። ስጠው አሉኝ፣ ይህን ስጠው አሉኝ። እኔው አብረን ምን እንደሆነ አላወቅም። ይሄ እንጀራ እየጋገረ ወጥ እየሰራ ልጆቹን እያሳደገ ያለውን ወንድማችንን ልጆች አምላክ እግዚአብሔር ተባረክ። ሰርፕራይዝ ለማድረግ ነው የመጣሁት እና ከጀርባ ሁለት ቦርሳዎች አሉ። አንዱን ነው የምትወስደው። አንደኛው ውስጥ የሆነ ሰርፕራይዝ አለው፣ አንደኛው ውስጥ ሌላ ሰርፕራይዝ። እንዲህ ብናገር ኖሮ ብዬ ያልኩት የቀረ ነገር ነበረ። ፓርቲ ሳራ ውስጥ እየወደቅን ሌላ ካለ ል ሀሳብ ለእናንተ ተመልካቾቻችን፣ እኔ መጋቢ ዳንኤል ዋለልኝ ነኝ። ዛሬ የምገኘው በሀይሌ ጋርመንት አካባቢ አጫሉ አደባባይ አካባቢ ነን ያለ ነው እና እዚህ የመጣንበት ዋና ዓላማ ባለፈው ሳምንት ላይ ሳቀርብላችሁ የነበረው ወንድማችን ፓስተር አሌክስ ባለቤቱ በጣም አሰቃቂ በሆነ ሁኔታ ከአራተኛ ፎቅ ጀሞ ኮንዶሚኒየም ራሷን ወርውራ ያለፈች እህት ባለቤት የሆነው ልጆች አባት ነው እንደምታውቁት፣ እና ይሄ ወንድማችን ያለበትን ሁኔታ ብዙዎች ልባቸው ተነክተው እንዳዘኑ እናውቃለን። ዛሬ ወደሱ የመጣ ነው ይሄ እንጀራ እየጋገረ ወጥ እየሰራ ልጆቹን እያሳደገ ያለውን ወንድማችንን ሰርፕራይዝ ለማድረግ ነው የመጣሁት። እና እንግዲህ ባለቤቱ በእንደዛ አይነት አሰቃቂ ሁኔታ ካለፈች በኋላ ልጆቹን የማሳደግ ኃላፊነትን ተረክቦ ልጆቹን በመልካም እያሳደገ ያለ አገልጋይ ነው፣ ፓስተር ነው። ስለዚህ እሱንም ልጆቹንም ሰርፕራይዝ ለማድረግ ያዘጋጀነው ስጦታ አለ። እሱን ይዘንላችሁ እንቀርባለን። ተከታተሉት። አንተ መምጣት ስላለብህ ነው፣ ና አሌክሶ ስማ ባለፈው ተነበችው ብዬሽ እኮ በእርጅናው ነው። አርባውን አመት ያገለግለው ብላ ምን እንደሆነ አላውቅም። ስጠው አሉኝ ስጠው አሉኝ። እኔ አብረን ምን እንደሆነ አላውቅም? እንገባለን እነሱ አልመጡም። ሌላ ሰው ነው። ምን እንደሆነ

የሆነ ምክር አንዳች ምክር አላወቀም። እእስራእንል ሰላም ነው። እቤት እኮ ከመጎብኘታችን በፊት አገናኙ ፓስተር ገይቼ ቤት እቤት እንገባለን ይችላለን እ እንግዲህ ተመልካቾቻችን አሁን የምንገኘው በፓስተር አለማየሁ ዮሐንስ ፓስተር አሌክስ ቤት ነን። ቅድም እንግዲህ መንገድ ላይ ሰርፕራይዝ አድርገኗል። ያገናኘን ፓስተር ጌች ነበረ፣ በሱ አማካኝነት ጥቂት ስጦታ አበርክተናል። አሁን ግን ቀጥታ የመጀመሪያ የምናደርገው ፓስተር ምንድነው መሰለ፣ ከጀርባ ሁለት ቦርሳዎች አሉ። አንዱ ነው ምትወስዱ። አንደኛው ውስጥ የሆነ ሰርፕራይዝ አለው፣ አንደኛው ውስጥ ሌላ ሰርፕራይዝ ነው እና ካገኘው፣ ብቻ ነው የምትወስደው። ካላገኘው፣ ይዛችሁ ተመለሱን የተባለ እና ግን ጸሎት ላይ ስለነበር ጌታ ይረዳል፣ ጌታ ይረዳል። እያ እዛ ይታያል፣ ከለሩ ዞር ብለህ እና ከሁለቱ አንዱን ምረጥ። በዲዘርኒንግ እዚህ ሆኜ ነው ቤቢ ያለችበት ቤቢ ያለችበት ሴቷ ያለችበት ሴቷ ያለችበት ያኛውን ለእኔ አንቺ ሁለቱንም አንጫቸው። እሱን ነው የመረጠው። ይሄ የእሱን የያዘውና ያኛው ይሄ ደግሞ ሌላኛው ነገሩ እዚህም ቤቢ ነበረ። ያቻው ውስጡ ክፈተው እና ውስጡ ነው እንግዲህ ሰርፕራይዙ ያለው። ምንድን ነው ያለው? እስኪ፣ ሌላ ቦርሳ፣ ሌላ ኪስ አለ። ሌላ ኪስ ውስጥ እስኪ። ኦኬ፣ አበባ አለ፣ አበባ አለ። እስኪ ሰርፕራይዙ እሱ ውስጥ ነው ማለት ሜጋ ደግሞ ሌላ አለ እዚህ፣ እዴ እዚህ እዚህ የተለያየ ቦታ ላይ ስጦታዎች አሁን አንደኛው ኪስ ውስጥ ያገኘሁት። ኦ ማይ ጋድ አዝርሽ ያለ እስቲ እንየው። ፓስተር እንግዲህ በቃ የለውም ሌላ። እዚህም ሌላ አለ ፓስተር። ቲሳራ ውስጥ እየወደቅ እስቲ ሌላ ካለ ልይ። እንግዲህ ኦ ማይ ጋድ አክቹአሊ ሴቶቹ ፒንክ ነበር የሚወዱት እነሱ ቢኖሩ ፒንክ ነበር ይመርጡት። ለዛ ላይ ያልተገናኘ እግዚአብሔር ይመስገን። እንግዲህ እነዚህ ያው ለአንተ ያዘጋጀነው ስጦታ ነው። ቅድም ሀያ ሺህ ብር ሰተና ይሄ ደግሞ 50 ሺህ ብር ነው። ቸርነት ተደርጎልኝ ነው። ቸርነት ምርጫ ምረት በምርጫ ሰ እነሩት ይሄ ፒንክ ነው ምርት ስለዚህ ለሁለቱም ቦርሳዎቹ ለሁለቱም አንዳንድ ስጥልን እና ያው አበባውም ለአንተ ነው ስጦታ ይኸው አስረክበል ሜን ፓስተር ተባረክ እንግዲህ የሰባ ሺህ ብር ስጦታ ይዘንልን ነው ዛሬ የመጣ ነው። ይሄ ከጋፕስ ከራሳችን ነው፣ ከኛ ከጋፕስ ፋሚሊ የተበረከተ ስጦታ ነው እንጂ ከሰዎች ሰብስበን አይደለም ያመጣ። ነው እና የምትለው ነገር ካለ ጸሎት ላይም ስለነበር ጸሎቱ ይህንን ያካትት እንደሆነ ነግረን፣ እግዚአብሔር ይመስገን፣ ጌታ ይባረክ። ሁለት ነገሮች ለእውነት መሰክራለሁ፣ ስለ እውነት ማለት ነው። አንደኛው ጠዋት ላይ ልጄ ጠራችኝና፣ ቦርሳው ተቀደደ ቦርሳ የለህም አለች። እንደው የቀደዋት እኔ ላንተ እልክልሃለሁ። ከዛ የእኔ ኮምፒውተር መያዣ ነበር እሱን ሰጠት። ይሄኛው አይሆንም ሌላ ከዚህ የት አልነበረህ አለች እና አንድ ጋናዊ ወንጌላዊ ታውቀው ይሆናል፣ ጋናዊ ወንጌላዊ ወስዶታል። እሱንማ ወንጌላዊው ለሻወር ምናምን ብሎ ይዞት ሄዶ በዛው ሀገሩ ይዞት ሄደው። አይ ሶኪ አለች። ከዳዊት ጋር የነበረ እሱን ቦርሳ እንዴት እንዳስታወሰችው አላውቅም። ለእሱ ሰጥቼዋለሁ እና እሱን አስታውሳ ጠየቀችኝ። አንድ እሱ ነው። ሁለተኛ ትላንትና እዚህ ቤት ውስጥ ያለሁበት አከራዬ ደውሎ ቴክስት አድርጎ ቴክስቱን ነው ማሳየት እችላለሁ። ቴክስቱ በቤት ጉዳይ አንዳንድ ነገር ተናገረኝና ዛሬ ጾም ጸሎት የያዝኩት በሱ ጉዳይ ነበር እና ሁለቱም ነገሮች ለእኔ ትልቅ የእግዚአብሔር ምጻቶች ናቸው ለማለት ነው። ይኸውልህ ስንት ሰዓት ነው የሚለው? የእስቴር ሰላም አሌክስ እንዴት ናችሁ? የሶስት ወር የቤት ኪራይ ማስገባት ከቻልክ እሱን አስገባ። ከዛ በኋላ ግን ቀሪ ኪራይ ዋጋው እንዲጨምር። ይሄ ማታ ነው የእስቴር። ማታ ከዛ ማታውን ምን አልኩት? ሰላም የኔ እንደምን ቆይ፣ በኋላ እናወራለን፣ እናወራለን ፕሮግራም ላይ ነኝ አልኩት። ከዛ በኋላ ዛሬ ጠዋት ተነጋገር ለማታ ቀጠሯለን። ምን እንደሚል ማለት እና ሁለቱም ነገሮች ኮኔክት አድርገው ነው የሆነ ኮኔክሽን ያለው ይመስላል። ስፒሪቹዋል ኮኔክሽን አለውና ለማለት ነው። ይሄ ፕሮግራም ይሄ የእናንተ ፕሮግራም በትክክል በእግዚአብሔር ፕሮግራም በሰማይ አጀንዳ ነው ወደ እኔ ቤት የመጣ ፣ ምክንያቱም እየሆኑ ያሉት ነገሮች ይናገራሉ ምስክርነቱንና አንተ ፕሮግራሙ ላይ ከጋበዝከኝ ቀን ጀምሮ እየደወሉልኝ የሚያበረታቱኝ ከጎነ የሚሆኑ ሰዎች አይዞህ የሚሉኝ እንደገና ደግሞ ከኑሯቸው ያካፈሉኝ ሰዎች አሉ። እነሱንም በኋላ በዝርዝር ስማቸውን ልሰጥ እችላለሁ። እነሱ እነሱን ነገሮች ይዬ እግዚአብሔርን እያመሰገንኩበት ያለሁት ነገር ነው። በአስተያየቶቹም ደግሞ በሰጠሁት ምስክርነት በጣም የተጽናኑ ሰዎች አሉ፣ የተበረታቱ ሰዎች አሉ። እንደገና ደግሞ አገልጋዮች የሚያልፉበትን ነገር ገብቷቸው አጠገባቸው ላሉ አገልጋዮች በጣም ኬር የሚያደርጉ የሚሰጡ ሰዎች አስተያየት ሰጥተዋል። ከአራት መቶ ሰዎች በላይ ናቸው። አስተያየት ሲሰጡት ዝም ብሎ ደግሞ እንደዚሁም ውስጥ ጠልቀው ገብተው ሳያዩ እንዲሁ ከአየር ላይ ርዕሱን አይተው ብቻ ጀጅ ያደረጉ ሰዎችም አሉ። ውስጥ ገብተው ደግሞ ፍቅር የሚያስከፍለውን ዋጋ ያለፍንበትን፣ ክርስቶስ ለኛ የከፈለውን ዋጋ፣ እኛ ደግሞ ለትዳራች የምንከፍለውን ዋጋ ደግሞ ለአገልግሎት የምንከፍለውን ዋጋ ደግሞ አይተው በደንብ ሰምተው ምራቅ የዋጣ አስተያየት የሰጡ ሰዎችም አሉ። እና ሁሉንም አይነት ሰዎች የያዘ ነው። ደስ ብሎኛል። በዛ አስተያየት ላይ እንዲህ ብናገር ኖሮ ብዬ ያልኩት የቀረ ነገር ነበረ። የቀረው ነገር ምንድን ነው? ለሷ ያለኝ ፍቅር ለእሷ ያለኝም ፍቅር በደንብ መግለጽ እንደሚገባኝ አልገለጽኩትም ብዬ ውስጤ እንትን አለ፣ ስመለስ ማለት ነው እና በዚያ ፍቅሩን ነው ፍቅሩን በደንብ አልገለጥከውም እንጂ የእሷን ጀግንነት አውርተሃል። ምክንያቱም የወሰነችው ውሳኔ አንድ ከተማ ያደገ ሰው በጥቂቱም ቢሆን ውጭ የቀመሰ ሰው ዘሎ ገጠር ገብቶ ለጌታ ብሎ የሚከፈለውን ዋጋ ለመክፈል ያደረገችውን ነገር እንደ ታላቅ ጀግና አንስተህ ነው ያወራህልን። ፍቅሩን ግን በተመለከተ ቅር ስላለ ቅር ስላለኝ በጣም ሽማግሌ በዚህ አጋጣሚ ሽማግሌ ለመጋባት ሲጀምር ስማግሌ ላኩ ሰውም እዚህ መሀላችን ነበር፣ እና ከሚገባው በላይ በህይወ ዘመኔ ውስጥ ምናልባት እንደሷ አይነት ሰው ደግሜ ላገኝ እችላለሁ የሚለው ነገር ጥያቄ እስኪሆንብኝ ድረስ ነበር ለእሱ ያለኝ ፍቅር እና አንዳንድ ሰዎች ለእሷ ያለህን ፍቅር አልገለጽክም ይሉኝ ነበር። አንዳንድ ድረሶች አይቼ እና እኔም ውስጥ ነበረ። በጣም ማፈቅራት፣ መወዳት፣ እንዳትለየኝ ምናፍቅ፣ እድሜ ቢቀጠል እኔ ሰጥቼ ላስቀጥል የምችልበት ፍቅር እንዳለኝ መናገር እፈልጋለሁ። እንደገና ደግሞ ልጆቿንም የምትወድበት ፍቅር ነበረ። ሌላው አንዳንድ ሰዎች ያልተረዱት ምንድን ነው እሷ ልጆቹ ሃንድል ማድረጋቸው እኔ ነኝ እኔ ጋ ነው በብዛት ያሉትና፣ አልተጎዱም ስን ቶታሊ ለእሷ ፍቅር የሌላቸው አድርገውን ሰዎች የገመቱት እኔ ግን በርደን እንዳይበዛባት፣ ጫና እሷ ላይ እንዳይበዛ የእሷ ሎዴ ከለልኩ ስለመሰለኝ ነው ያናደርግ የነበረው እንጂ አሁን በልጆቹና በእሷ ማ ያለው ሪሌሽንሽፕ ፍቅር እንዲቀዘቅዝ አይደለም። ፍቅር አላቸው ተዋልደዋል። አብሮ ነው ከኔ ይልቅ አብሮ ነው ጡት እየጠቡ እንደውም ትንሿ ጡት አልተችም አልተወችም እኮ ትልቅ ሆና ሁሉ እየጠባች ነበር። ረጅም ትልቅ ሆና ሁለት ዓመት ሶስት ዓመት ምናምን ድረስ ተጠባ ነበር ማለት። በሕመሟም ጊዜ ግን የነበረ አትኬር ለልጆቿ በጣም ጥሩ ነበር። ግን እሷ ላይ በርደን እንዳይበዛ ማለት የፈለግኩት ጫናው እንዳይበዛባት፣ በአብዛኛው የማለዳውን ነገር፣ የትምህርት ቤቱን ነገር፣ የምግቡን ነገር፣ ኤቭሪ ነገሩን ልጆቹ እኔ ጋ እንዲሆኑ በራሷ ነገር ላይ ብቻ እንድትሆን ጥረት ታደርግ ነበረ። የእሷ ከስነ ልቦና ከአይምሮ አንጻር ረፍት እንድታገኝ ዛሬ ላይ ያለው ይሄን ለማለት ፈልጌ ነበር ያንን ያልኩት እና በዚህ እንዲረዱኝ ተመልካቾች ይፈልጋለሁኝ። በተረፈ እግዚአብሔር አምላክ መልካም ነው። አንድ ነገር ገብቶኛል። ለስሙ ያሳየነውን ፍቅር የማይረሳ አምላክ እንደሆነ ከነ ሀዘናችን ከነ ለቅሷችን ከነ ችግራችን እንድንሄድ የማይፈልግ የትኛውም ድቤ ክልል ላይ ብንሆን ብድራትን እንደሚከፍል ገብቶኛል። እና ምናልባት ምናልባት እንደው ጥያቄ ብለው አንድ ከጠየቁት አንጻር በእርግጥ የጥያቄዎቹን ለማጥራት አይደለም ዛሬ የመጣ ነው። ሰርፕራይዝ ስጦታ ለመስጠት ነው። የራሳችንን ድርሻ ለመወጣት ነው። ሌሎች እንዲሰጡ ደግሞ የከበረ ጥሪ ያቀርበናል እና ግን እዛ ላይ ዘግቼ ወጣሁና እሷ ሁለተኛ ፎቅ ላይ ነው አንተ የምትኖረው። ዘግተ ወተህ እንደነበር እና እሷ ግን ከአራተኛ ፎቅ ላይ ራሷን ጥላ ወርውራ መሞቷን የሚገልጽ ነው እና ተዘግቶ ከወጣ እንዴት እ ላይ ወጣች የሚል ጥያቄ እዛም ላይ ጽፈውታል። እኔም ጠይቄህ ነበር በደንብ ያላብራራሁት አንዱ ያልነካሁት ክፍል እሱ ነው። ጀሞ ኮንዶሚኒየም ሁለት ሰው ነው የሚኖረው በአንድ ፓርት ላይ ሁለት ሰው ነው የሚኖረው። ለሁለቱ ቤተሰቦች ኮሪደር አለ። የኮሪደሩን ቁልፍ ነው የጋራ። የመኖሪያ ቤታችንን ቁልፍ አልዘጋውም፣ ምክንያቱም ከውጭ ውሃ ይጠቀማሉ። እኔም ከፍቼን የወጣሁት እሱን አልዘጋሁትም። የኮሪደሩን ቁልፍ ነው ዘግቼ ሄድኩት። ስለዚህ ምንድን ነው ያደረገችው? በቀጥታ ሄዳ ኮሪደሩ ሲዘጋባት ከጎረቤት ያሉትን ሰዎች ሄዳ ነው የጠየቀቻቸው። ሁለት ባልና ሚስቶች ነበሩ ማስታውሳቸው ወጣት ተጋቢዎች ናቸው እነሱን ሄዳ ጠየቀች እኔ ነገሩን ሀፕ እንዳደረገው ወደ አውሮ የሄድኩትም እነሱ ጋር ነበር ሰጣችኋት ቁልፍ ሰጣችኋት ለምን ሰጣችኋት ምና ብዬ እነሱ ጋር ነበር የጮኩት እና ከነሱ ነው ጎረቤት ካሉት የኮሪደር የጋራ ቁልፍ አለ አንዳንድ የምንይዘው ከዛ ነው የኮሪደር ቁልፍ ወስዳ ነው የሄደችው በሚለው ነው የሚስተካከለው እግዚአብሔር ይባርካችሁ እንግዲህ ጌታ ይባረክ አሜን ልጆች፣ እንግዲህ ያው የጧቱ ጸሎቷ ወይም ጥያቄዋ እግዚአብሔር በጸሎት መልክ ተቀብሏት፣ ይኸው ቦርሳው መቷል። ቦርሳው እኛ ገንዘብም የማምጫ ብቻ አይደለም ማለት ዘ መጣ የእሷን ጥያቄ ምላሽ ሆኖልናል። እግዚአብሔር ይባርክ። ደስ ብሎናል። አሌክስ በእውነት በድጋሚ እንዲበርት ተጽናንተ ስላገኘ በጣም ደስ ብሎናል። ከዚህ በኋላ ያለው ጊዜ ደግሞ ብዙ የምታገለግልበት ብዙ የምትሮጥበት ብዙ የምትጽፍበት ለብዙዎች የሚቆረስ ብዙ ነገር እንዳለ በደንብ ያስታውቃልና እናምናለን ይሄንን ነገር። ግን በዚሁ አጋጣሚ ደግሞ አብረው መቆም የሚፈልጉ ሰዎች ካሉ አሁንም የአንተን ስልክ ቁጥር እና የባንክ አካውንት በስክሪን ላይ እናስቀምጥላቸዋለን። በዛ ከጎንህ እንዲቆሙ እናበረታታለን። ማመስገን የምትፈልጋቸው ሰዎች ካሉ ድሉ ልስጥ። እግዚአብሔር ይመስገን። እንግዲህ በኔ አገልግሎት ውስጥ ባለፈው ቀደም በነበረው የቃለ መጠይቅ ፕሮግራም ላይ በጥቂትም ከጎን የሆኑትን ሰዎች አመስግኛለሁ። አሁን እንግዲህ የጋፕስ ዓለም አቀፍ አገልግሎት ሚኒስትሪን ሰራተኞች ዳኒን ልብ ተነክቶ የአገልጋዮችን ዱካ እግር ለግር እየተከተልክ ራስን ጎርተህና በድለህ ለሌሎች አገልጋዮች ለመቆረስ የምታደርገው ጥረት አብረውም ያሉ ሰራተኞችህ ትጋታችሁ አስደንቆኛል። ፕሮግራሞቻችሁንም ስመለከት ሁላችሁንም ነበር የማየው። ዳኒን አይቼ እህታችንና ያለው ካሜራማኑና ያለው ሌሎቹንም አያለው በቃ የአንተን ፈለግ ተከትለው እየሄዱ እንዳሉ ነው የሚያሳየው። እና ከራሳችሁ በላይ ለሌሎች ሰዎች ለመኖር ማንም በዚህ ዘመን ለሌላ በማይኖርበት ጊዜ ማለት ነው፣ ሰው ሁሉ ሰልፊሽ በሆነበት ራስ ወዳድ በሆነበት ጊዜ ለሌላ መኖርን ስላሳያችሁን ከምንም በላይ እናንተን ማመስገን እፈልጋለሁ። በእናንተ ምክንያት በየገጠሩ በየከተማው የሚደሰቱ ሰዎችን ደግሞ እግዚአብሔር አምላክ የእነሱን የደስታ እጥፍ እናንተ ላይ እንዲያደርግ ሁሌ ጸሎቴ ነው። ፕላስ ምንድን ነው የሚጨምረው? ይሄ አገልግሎታችሁ እንዲሰፋ እርግጥ ነው የኢትዮጵያ ችግር፣ በተለይ የቤተክርስቲያን ችግር አሁን ለቤተክርስቲያን ነው ቆርጣችሁ የተነሳችሁት። የቤተክርስቲያንን ክፍተት ለመዝጋት አንድ ትልቅ በር ነው እየዘጋችሁ ያላችሁት። በፈረሰ ቅጥር በኩል ነው እየቆማችሁ ያላችሁት። በዚህ አቅጣጫ ላይ ለመቆም ስትነሱ ስራው ሰፊ ነው፣ ግን ደግሞ ምናልባት ነገ ብዙ ሺህ ዳንኤሎች በመላው ዓለም ላይ ይነሳሉ። ብዙ ሺህ አብረውህ ያሉ ባለ ራእዮች አይነት በመላው ዓለም ይነሳሉ ነገ ያንተን ፈለግ ተከትለው ከኋላ ደቀ መዛሙርት ስለሆኑ ላይፍንም ይወትንም አገልግሎትንም ስለሚያዩ እነኛ አብረውህም የሚያገለግሉት የስቱዲዮ ሰራተኞች ጭምር ትልልቅ ኢንተርናሽናል የሆነ ነገር ውስጥ ሊገቡ እንደሚችሉ ነው የማስበው። ምክንያቱም ራእይ በትንሽ ነው የሚጀመረው፣ እያደገ ነው የሚሄደው። ኤሊያስ አምጦ በፀሌው በዛ ጸሎት የሰው እጅ የምታክል ጭብጥ ደመና ነው የሚለው መጽሐፍ እጅ የምታክል እንግዲህ ቃሉ ሲጽፍልን፣ ያቺ ግን ከእሱ የአፍ ቃል ጋር ሰርቶ ስለነበር ወዲያውኑ ምድሪቱን የሚያረካ ምድርን የሚሸፍን ዝናብ ነው ያመጣችው። ስለዚህ በዚህ በአንተ ልብ ውስጥ የተጀመረው ይሄ ትንሹ ነገር ምድርን የሚሸፍን ኢትዮጵያን የሚሸፍን ከዛም ዓለምን የሚሸፍን ሆኖ ይኸው ዓለም ነው እየተነጋገረ ያለው አሁን ከአውስትራሊያ የደወሉልኝ ወገኖች አሉ፣ ከአሜሪካ የደወሉልኝ ወገኖች አሉ፣ ከአረብ ሀገር የደወሉልኝ ወገኖች አሉ፣ ከሁሉ ደቡብ አፍሪካ የደወሉ ወገኖች አሉ። ከሁሉ አቅጣጫ አገልግሎት ሁሉንም አቅጣጫ ደርሷል እና ዓለምን የሚሸፍን ነገ፣ በትልልቅ ያደጉ የሰለጠኑ የአሜሪካ አካባቢ ላይ ያሉ ትልልቅ አገልግሎት አገልጋዮች የሚደግፉ ድርጅቶች ያሉትን ያህል ኢትዮጵያ ላይ እንደዚህ እንደሚወጡ ተስፋ አደርጋለሁ። ስለዚህ ሁል ጊዜ እጸልያለሁ። ደግሞ እኔም ልብ ውስጥ ባለፈው ልናገር የፈለግኩት ይሄ የበጎ የማድረግ ሰዎችን የመርዳት ከጎን የመቆም የመደገፍ ነገር ውስጥ እኔም ስላለ መነሻዬም ያ ስለነበር መድገም ባይሆንብኝም እናቴም ቤት ቤተክርስቲያንም ያደግኩባትን ቤተ ክርስቲያን ቁርኝቷ ከተገፉ ሰዎች ጋር ከተጠቁ ሰዎች ጋር ሰው ካላያቸው ሰዎች ጋር ባላብቶች ካላያቸው ሰዎች ጋር ከእንደዚህ ጋር ስለሆነ የእኔም በዚህ ነገር ውስጥ ከጅምሬ ጀምሮ ይሄ ስለሆነ ውስጥ ያለው ሸክም ከወንጌሉ ጋር አብሮ የገባብኝ ከዚህ ጋፕስ ዓለም አቀፍ ሚኒስትሪ ጋር አብሬ ለመስራትና አብሬ ለመቆም እግዚአብሔር አምላክ ነገሮቻችንን ቀይሮ ነገ ማንኛውንም አቅም ሲሰጠን ይሄንን አቅም በዚህ ሚኒስትሪ ውስጥ ለማዋል ራሴን ፕሮሚስ አስገብቻለሁኝ እና እንዲህ አይነት ሰዎችን በዚህ ዘመን ማግኘት መታደል ነው። የመጨረሻው ዘመን ፍቅር የሚቀዘቅዝበት ሰው ሁሉ ራሱ ተኮር የሚሆንበት ዘመን ነው። እዚህ ዘመን ላይ ደግሞ ለሌሎች ሰዎች ጓዳውን ነገር ጥሎ ለሌሎች ሰዎች የሚሮጥ ትውልድ ማግኘት መታደል ነው። እና ይህንን ከመደገፍ ያለፈ ሌላ አገልግሎት እንዳለ አላስብም። እና ጌታ አምላክ ይባርካችሁ ማለት ፈልጋለሁ። ተባረክ። እንደው የተወሰኑም ቢሆን ምላሾች ነበሩ፣ ፋይናንሻሊ አብረን እንቆማለን ያሉ ሰዎች አግኝተሃል በዚህ አጭር ጊዜ ውስጥ? አዎ። ከጎኔ ብዙ የቆሙ ሰዎች አሉ። ቅድም እንዳልኩ ከአውስትራሊያ የደወሉልኝ ሰዎች አሉ፣ ከአሜሪካ የደወሉልኝ ሰዎች አሉ፣ ከአረብ ሀገርም እንደዚሁ ከደቡብ አፍሪካም በቃ ከጎን መቆም እንፈልጋለን፣ ሰፖርት ልናደርግ እንፈልጋለን፣ ስልክህን ላክልን አካውንት ላክልን ያሉ ብዙ ሰዎች አሉ፣ ከስድስት ከሰባት የሚደርሱ ሰዎች። ጌታ ይባረክ። እንግዲህ ጌታን እጅግ አድርገን እናመሰግናለን። ደግሞም ለብዙዎች በተለይ እንደ አገልጋይ የአገልጋይ የትዳር አጋር የአገልጋይ ልጆች አገልጋይ ምን አይነት አስተሳሰብ ሊኖረው ይገባል፣ የሚለውን በጣም ትምህርታዊ የሆነ ቃለ መጠይቅ ነበር አብረን ያሳለፍነው። ለብዙዎች ትምህርት የሚሆን ብዙ የቤተክርስቲያን መሪዎችን የሚያነቃ ራሳችንን፣ ቤታችንን እንዴት ማየት እንዳለብን በግልጽነት የተናገርክበት ነው እና እግዚአብሔር ይባርክህ ማለት እንፈልጋለን። እንግዲህ ከመጨረሳችን በፊት ደግሞ ያው ሽማግሌም ሆኖ የሄደው እንደገና ደግሞ ከኛም ጋራ እንድትገናኝ መንገድ የሆነው ፓስተር ጌች አለ። የመጀመሪያው ያያሽን ሰርፕራይዝ በሱ ነበር። ሌላ ነው። እስኪ እሱ የተሰማውን በአንተ ቦታ ይቀመጥና እሱ ይናገርሱስ ክርስቶስ ጌታ ነው። በጣም በጣም ከመጠን በላይ ነው። ዛሬ ደስ ያለኝ ፓስተር አሌክስ እንግዲህ የረጅም ዓመት ወዳጄ ነው። እህታችንንም ሲያገባት ሽምግልና ቤት የሄድኩት እኔ ነኝ። በጣም የተወዳጅ ዋጋ ከፍላት ሀገር ድረስ ሄዳ እዛም እየሄደች እያለች አያቸው ነበር። ይሄን ነበር ባሌ ሮቤ በተደጋጋሚ ኮንፈራንስ እናደርግ ነበር። እና ዛሬ ስለሆነው ነገር በጣም ነው የደነቀኝ። እና ጋፕስ ሚኒስትሪን በጣም ማመስገን እፈልጋለሁ። እኔ ብዙ ጊዜ እንግዲህ እኔ ጌታን ካገኘ አርባ አራት አመት ነው እንግዲህ ብዙዎቻችሁ አልተወለዳችሁም እዚህ እንኳን ያላችሁትና፣ አርባ አራት ዓመት በጌታ ቤት ስቆይ የሁልጊዜ የነፍስ ጩኸት የአገልጋዮች ጉዳይ ነው። ሚኒስትሪ ማለት ዮናታን የቅባት አገልግሎት የሚል አገልጋዮች ከእግዚአብሔር የተቀበሉትን መለኮታዊ መሪ ሲወጡ ማየት የሚል ነው ራዕይ እና የኢትዮጵያ ቤተ ክርስቲያን ለምንድን ነው የማትባረከው? ለምን አትወጣው? ለምን ገዢ አትሆንም? ለምን ክብር አይገለጥም? ብዬ ሁሌ ሳስብ የትክክለኛ ጥሪ ያላቸው አገልጋዮች መጎዳት ነው ብዬ ነው የማስበው። ምክንያቱም አገልጋዮች እውነተኛ ጥሪ ያላቸው አገልጋዮች ደጅ ነው ያሉት ማጭበርበር አይፈልጉም። ማታለል አይፈልጉም። የማይሆን ነገር ወዲህ ወዲህ አድርጎ ገንዘብ ማግኘት አይፈልጉም። ቀጥታ አገልግሎታቸው ላይ ብቻ ነው ትኩረት የሚያደርጉት። ስለዚህ ሰውም አያቸውም። የእኛም ህዝብ ደግሞ ደህንነት ያስተማራቸው፣ ያሳደጋቸው፣ ያጠመቃቸው እያለ ሌላ ቦታ ሄደው ነው አስራታቸውን፣ ገንዘባቸውን ሰፖርት የሚታወቁበት ነው የሚያደርጉት እና ጋፕስ ሚኒስትሪ ቢያንስ ሃያአምስት ሃያ ስድስት ዓመት በፊት ጀምሮ እኔንም ቤተሰብን በጣም የሚደግፍ አገልግሎት ነው። አሁን እንደውም በቋሚነት ራሱ ከየወሩ የማገኘው ነገር አለ እና ጋብስ እንዲሰፋ እግዚአብሔር ደግሞ ከዚህ በላይ በፋይናንስም እንዲባርከው ጸሎቴ ነው። ጋብስ ሚኒስትሪን በጣም አመስገን እፈልጋለሁ እና ለአሌክስ በሆነው ነገር በጣም ደስ ብሎኛል። ዛሬ የጸሎቴ መልስ ነው። እግዚአብሔር ይባርካችሁ። ጌታ ይባርካችሁ። ፓስተርዬ እንግዲህ ተመልካቾቻችን፣ ለዛሬ የነበረን በፓስተር አሌክስ ቤት የነበረን ቆይታ ይህን ይመስላል። ከጋፕስ ዓለም አቀፍ አገልግሎት ጎን በመቆም ለሌሎች አገልጋዮች፣ ለሌሎች ቅዱሳን እንድንተርፍ አብራችሁ መቆም የምትፈልጉ ሰዎች ካላችሁ ከስክሪኑ በታች በምታዩት የስልክ አድራሻ ና የባንክ አካውንት አብራችሁ መቆም ትችላላችሁ። እግዚአብሔር እናንተ ና የእናንተ የሆነውን ሁሉ ይባርክ። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ይጠናቀቃል። ሳምንት ከሌላ የሰርፕራይዝ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም።